ከመናገር ደግሞ ወደ ኋላ ብል ነገ ከነገ ወዲያ ሌላ ነገር ውስጥ ከመግባቱ በፊት ዛሬውኑ ልንነግረውና ያለውን ነገር ልናስረዳው እኔ መጣ ነው። ያው ሩታ መገላገሏን አውቃቸዋል። ራትና ከማስረዳት ባሻገር ሩታ በሰላም መገላገሏን ሁላችሁም አይታችኋል፣ እኛም አይተናል። እንኳን እግዚአብሔር። ቆይማ እነዚህ ልጆች መቼ ነው ከአብርሽና ከሩታ ሕይወት የሚወጡት ማለት ነው? ንገሩኝ እስቲ። የሆነ ለመናገር ዛሬ የራሴን በጣም አሞኛል ከምላችሁ በላይ ማለት ነው። እናንተ ግን አንድ ነገር ልናገር መጀመሪያ ማለት ነው። ቤተሰብ የእውነት ለመናገር እናንተ የቤተሰብ አላፊ ናችሁ ልበልና ማለት ነው። አሁን እኔ ለቤተሰቦች አላፊ እኔ ነኝ። ምንም አይነት ቢደረግ ምንም አይነት ቢፈጸም፣ እኔ ነኝ የቤተሰብ አላፊነት ያለብኝ ማለት ነው። ምክንያቱም ገና ትዳሩ ስላልገባውኝ የሆነ ነገር ቢሆን እኔ ነኝ ቶሎ ብዬ የምደርሰው ማለት ነው። እና እናንተ እንዴት ነው የምትቋቋሙት? እስቲ ንገሩኝ የእውነት ሁላችሁም እስቲ አሰረዱኝ። ማለት እንድጽፉልኝ ይፈልጋለሁ በዚህ አጋጣሚ ማለት ነው የቤተሰብ ኃላፊ ሆናችሁ እንዴት ነው የሆነ ነገር ሲደርስባችሁ፣ የሆነ ነገር ሲነገራችሁ፣ ብቻ ብዙ ነገር ሰውነና ሕይወታችን ላይ ብዙ ነገር ይፈጸማል፣ ይመጣል። እና ያ ነገር እንዴት ነው የምትቋቋሙት? የእውነት ነገሩኝ፣ እስቲ እንዴት እንደምትቋቋሙት እንትን በሉኝ። የእውነት ይኸው ቡና አልጠጣው ልጅ፣ ዛሬ ቡና ልጠጣ ነው። ራሴን በጣም አሞኝ ማለት ነው። በእውነት ነው ምላችሁ እና እስቲ አሰርዱን። እውነት እኔ ግን እግዚአብሔር በጣም ነው ማመሰግነው፣ ምክንያቱም ከምንም በላይ ዋና ጤና ነው። ጤና ሲኖራችሁ ሁሉም ነገር ታልፋላችሁ ብዬ አስባለሁ። ግን የቤተሰብ አላፊነት ያለባችሁ ሰዎች እንዴት እንደምታልፉ ለእኔም ትንሽ አካፍሉኝ። ያው እያለፍኩ ነው፣ ግን ለእኔም ደግሞ አካፍሉኝ እስቲ ማለት ነው። እና ዛሬ የመጣውት እንግዲህ ቪዲዮ ወደ ቪዲዮ ሊሄድና እንግዲህ የዛሬ ስንት አንድ ወር ይሆናል ብቻ እንዲህ የዛሬ አንድ ወር ይሁን ብቻ ኦልሞስት አንድ ወር እንደዛ ነገር ቪዲዮ ሰርቼ ነበረ ነ እሱም ደግሞ የዳኒ ልጅ ነው ብሎ አብርሽ ተነጋግሮ ከሩታ ጋር ሊሰራ ሲል ሩታ እንቢ ብላ ያ ድራማው ወይም ደግሞ ያ ስምምነት እንደማትፈልግ ወይም ደግሞ እንደዛ ብላ ስራ እንደማሰራ ሳተስማማት ስትቀር አብርሽ በራሴ እመጣለሁ ራሴ እንደዛ ብዬ ከጓደኞቼ ጋር እሰራለሁ ብሎ ሊመጣ ሲል እንግዲህ እኛ አከሸፍ ነው ማለት ነው። ነገር ግን አሁን ደሞ ያ ነገርን ይዞ ፕራንክ ነው ብሎ መጥተዋል እነዚህ ልጆች ማለት ነው፣ ልንገራችሁ እሱም ደግሞ አብርሽ ትናንትና ፍንጭ ሰጥተዋል። ይሄ ነገር እንዲሰሩ ወይም ደሞ ይሄ ነገር ብሎ እንዲመጡ። ትላንትና ይሄ ልጅ ማንን ነው የሚመስለው እኔን አይመስልም ብለዋል ማለት ነው። ስለዚህ ያ ነገር ወይም ደግሞ ያ ፍንጭ ይዞ ነው እነዚህ ልጆችም አብሮ ሊሰሩ የመጡት ማለት ነው። ነገር ግን ይሄ እንደ ፕራንክ ልትወስቱት ትችላላችሁ። ገባችሁ አደለ? ግን በጣም አሳፋሪ ስራ ነው ልንገራችሁ ማለት ነው። ምክንያቱም ፕራንክ ነው ሊሉ ይችላሉ። ገባቸው አደለ። አብርሽን ልናስደነግጥ ነው አብርሽን። ኮንግራል ሶ ኮንግረ ጓደኝነት እኔ ኮ ግራ የሚገበኝ ኮ ጓደኝነት ማለት መጥፎ ነገር እንዴት ነው መጥፎ ብራንክን አድርጎ ወይም ደግሞ የራሱን ልጅ ልጅ አደለም ብሎ ብራንክ ማድረግ አደለም። ገባችሁ ጓደኝነት ማለት ማለት ነው። ኢቭን እንኳን አቤት እናት ቤት አትሂዱ እናንተ የሆናችሁ ጫታሞች። ምን ይመስላሉ ማለት ነው ገባቸው አደለ። ኢቨን እንኳን አትሂዱ ሆስፒታል ድረስ ሄዳችሁ የእሱን ደስታ መካፈል ነበረባችሁ፣ ሌሊቱኑ ማለት ነው። ልክ እንደምሸቅሉት ገባችሁ አደለ። ግን እናንተ የአብርሽና የሩታን ደስታ በአሁን ሰዓት አሁን እንኳን ከህይወታችሁ ልትወጡ አልቻላችሁም። ቤቢ መጥቶ እንኳን ልትወጡ አልቻላችሁም። ገባችሁ አደለ። አሁንም ከእነሱ ህይወት መውጣት አችሉም። ገባችሁ ሩታ አራስ ሆነ ተኝታ እንድታለቅስ ነው የምትፈልጉት። እንደዛ ተብሎ ራሱ ቪዲዮ መሰራት ራሱ ናውር ነው። ገባችሁ አደለ። የሩታን ልጅ አደለም ወይም ሩታ የወለደችው ልጅ ያንተ አደለም ብሎ ፕራንክ እንኳን መስራት ናውር ነው። ይኸውላችሁ ልንገራችሁ፣ በሀበሻ ወይም ደግሞ በእኛ ባህላችን ውስጥ ማለት ነው የሌለን ነገር ስታመጡ እንደ እውነት ነገር ነው የምንወስደው። ምክንያቱም አሁን የሆነ ነገር እንዴለው ብዙ ነገር አለ አይደለ፣ ባለትዳር ሆናችሁ፣ በቁርባን ተጋባችሁ ልበላችሁ፣ በቁርባን ኦኬ፣ በተክሊል ተጋባችሁ ልበላችሁ። ወደ ሃይማኖት ሄድሽ እንዳትሉኝ ማለት ነው። በተክሊል ስትጋቡ ድንግል፣ እሱም ድንግል፣ እሷም ድንግል የሆነች ሴት ናት የሚጋቡት ማለት ነው። ግን በዛ መሀል ባልየው ወጥቶ ዩቱበር ይሁኑ ወይም ደግሞ ምንም ይሁኑ ከዛ ፕራንክ ሊያረጋት እሷን ከአንቺ እኮ ድንግል አላገኘሁም ድንግል እኮ አልነበርሽም ብሎ ፕራንክ ቢሰራ ዩቱብ ላይ ማለት ነው። ከዛ ደግሞ መጨረሻ ላይ ፕራንክ ነው ቢል ማንም ሰው አያምንም። ልንገራችሁ ማለት ነው ገባችሁ አይደለ። ይሄም ምስትዮም ሰራች፣ ባልዮም ሰራች እ ወይም ደግሞ ከአንተ በፊት እኮ ልጅ ነበረኝ፣ ከአንተ በፊት እኮ እንደዚህ ነበረኝ፣ የደበቅኩት ነገር ነበረኝ። ማለት እኮ ሴቷ ያለ ክብሯ አገባች ማለት ነው። ክብሯን ሳጠብቅ ያ ወንድ አግብታለች ማለት ነው። እንደዚህ ብላችሁ ፕራንክ የምትሰሩ ሰዎች ማለት ነው። ገባችሁ አይደለም? አሁን ሩታ የአብርሽ ልጅ አይደለም ብሎ ፕራንክ ሲሰሩ፣ ሩታ ሌላ ወንድ ነበራት ከዚህ በፊት ከአብርሽ አብርሽ ከዚህ ከሩታ በፊት ወንድ ሴት እንደሚያውቅ እናውቃለን አይደለ? ግን አብርሽ ደግሞ ሩታ ደግሞ ከአብርሽ በፊት ወንድ ታቅ ነበረ። ወይም ደግሞ ያ ነገር እኛ ኦዲንሶች የምናወራ ነገር ቲክቶክ ላይ የሆነ ነገር የሚያወሩትን ነገር እያመጣችሁ የአብርሽ ልጅ አይደለም፣ የሩታ ልጅ አይደለም ብላችሁ ፕራንክ ልትሰሩ ከነሱ ህይወት ውጡ። እስቲ እስቲ ያጣጥሙበት፣ ደስታቸውን ያጣጥሙበት። እንዴ ለዚህ ያበቃችሁ ብለናል አብርሃምን። ነገር ግን ዛሬ የያዝነው ወረቀት ትንሽ እነዚህን ልለፍና አብርሽ አብርሽን ላምጣና። በአብርሽ ቦታ ላይ እንትን ነገሮች ገጠመን ነበር። ትንሽ አልተመቻቸልንም ለመምጣት እንኳን ብሳለ በዚህ አጋጣሚ አንዳንድ ነገሮችን እያስተካከልን ስለነበረ ነገሮችም ያገኘ አዲስ ሰውን የሆነ ሰውን እያገኘን ስለነበረ የሆነ ማስተካከል የነበረብን ጉዳይ ሰውን ከጀማው ለየት ብሎ ማስተካከል የነበረብን ጉዳይ ስለነበረ ያን ነገር መላመላ እያለ ነበር ና ለዚያም የጠፋ ነው እንኳን ደስ አለህ ለማለት እፈልጋለሁ በድጋሚ። ከዚህ በፊት እንብያለን እና ዛሬ ያው አብርሽ ብዙ ነገሮች አሳልፈሃል፣ ብዙ ነገሮች በህይወት ውስጥ ብዙ ቻሌንጆች ምኖች ምኖችን አይተሃልና ዛሬ ደግሞ እነዛን ነገሮች በሙሉ አልፈ የወንድ ልጅ ባለቤት ሆኖ ማለት እኛ ልነገር የሚባለው ባለቤት ሆነ ከሄደ ካለፈ ብዙ ሊያስጨንቁ እና ብዙ ብጥብጥ፣ ብዙ ረብሻ ሊያስነሱ የሚችሉ ነገሮች አንተ ከወዲሁ ልትፈታቸው የሚገቡ ነገሮች አሉና ብሩኬ፣ ምናልባት እጁ ላይ የያዘው ወረቀት አይተህ ምንድን ነው ምን ይዘው ጠብቀውኛል ብለህ አስበህ ሊሆን ይችላል። ግን እኔ ማለት ብሩክ ከበደ በቃ አንተ ልታስረዳ ይሻላል።

አያፍሩም? ትንሽ <laughs> ይዘን የመጣ ነው። ይህ ነገር ምን ነግረ በጣም ጨንቆኝ ነበረ ማለት አልገባኝም። የሩታ ልጅ ያንተ እንዳልሆነ ዜና ሰምተን የመጣ ነው። መረጃዎችን ጠይቀን ሁሉ ነገሮችን አጣርተን የመጣ ነው። ታዲያ እኔ ካልሆነ የሩታ ልጅ ማን ሊሆን ይችላል? እሱ ነው ግራ ያገባን እኛ መጀመሪያ የሚወራ ወሬ አለ። የሩታ የአብርሃም ልጅ አይደለም የሚባል ነገር ሲጠይቁ እራሳችሁ መጀመሪያ የሚወራ ወሬ አለ ምናምን በእኛ ሰበብ ልታረጉ በኦዲንሶች ሰበብ እኛ ኮሜንት ስንጽፍ ምናምን በእኛ ሰብ ልታርጉ፣ ተው እንጂ። ራሳችሁ ናችሁ ያላችሁት። እራሳችሁ ራሳችሁ መጀመሪያ ያገኘነው መረጃ ልጁ ያንተ እንዳልሆነ ነው። እያወራ ያለው ነው የውሸት ወሬ ነው። የፈለገ ነገር ቢሆን ከኔ ሩታን ምንም፣ የፈለገ ነገር ቢሆን ማለት ነው እንዴት ነው የጠራችሁት አብረሽ በቃ መረጃውን ታይሆና በቃ ስለምን መረጃ ነው የምታወራው ብሩክ አንተ በላይ ጠንቅቀህ ታውቃታለህ አይደል በቃ እኔ ስለምተማመንበት ይሄ አሁን የምትለው ነገር ውሸት ነው በቃ በእርግጠኝነት ውሸት ነው መቼም ሊሆን አይችልም አብረሽ እኛም እንደዚህ እንዳንተ ነበር የደመደብነው አይሆንም እኛ ሩታንም እናውቃታለን እንደዚህ ዓይነት ደረጃ አይደረስም ብለን ነበር ነገር ግን አሁን የህክምና ማስረጃም እንግዲህ አባት ነኝ የሚልም ሌላ ሰው እንዳለ የሰማነው ነው ስለምን ህክምና ነው የምታወራው ብሩክ። አብርሽ፣ በቃ እንዴ! ማን ያለ ማን? አንተ ማን ያለህ? አባት ነኝ ሌላ ልጅ አለ ሌላ ሰው አለ፣ ሌላ ሰው መጥቷል። ይሄ ሁለት ቀን እየለፋችሁ ነበር። ማን የነገራችሁ አብርሃም ልጅ አይደለም ወረቀት ቤተሰብ የእውነት ቪዲዮን አሳልፌ ነው። ብዙ ማለት ነው እ የሚያወሩት ቃላቶች ማለት ነው። ልክ በፊት አስቦ ሊያወሩት የመጡት ወይም ደግሞ ሊሰሩበት የነበረው ሙሉውን ነው ዛሬ ያወሩት ማለት ነው። ገባቸው አደለም? ሩታ ከወለደች በኋላ ጠብቆት ነበረ ይሄንን። ከዛ እንደ ፕራንክ ሊያረጉት ማለት ነው። አያችሁ አደለም? እንደ ድራማ ሊጀምሩ ነበረ። ከዛ እንደ ፕራንክ ይሄ ነገር ታያላችሁ። ነጌ ሳያድር አሁን ሩታ ከወለደች ቢያንስ ሳትነሳ ራሱ ብሩክና እንደዚህ ፕራንክ ብሎ የሰሩት ነገር እውነት ነው ተብዬ አለው ወይም ደግሞ ፕራንክ አልነበረም እነሱ ፕራንክ አሉ እንጂ ብሎ ሊሰሩ ይችላሉ። ቤተሰብ ተዘጋጁ እሺ። እንደዛ ብሎ ሊሰሩ ይችላሉ። ገና ይሄም አልፈልግም በቃ በቃ ለዚህ ከሆነ የጠራችሁኝ አመሰግናለሁ። መቀበል አልችልም። ይህን የምትነግሩኝ ነገር መቀበል አልችልም። አደለም አሁን ማይሆን ነገር ስለምትቀበለ እኛ እኮ አሁን ትክክለኛ ነገር በመረጃ ይዘን ይመጣ ነው። ከዛ በተረፈ እኛም ደንግጠናል። ሩታን እንድ ነው ብትለኝ ብሩክ አምነህ ተቀበል ነገር እንደ እኛም ምንትን ብንሆናል ተው እንጂ ነገር ቼ ሩታንን ማግኘት ጠይቃት በቃ ነገር። ምን አይነት መወሬ ነው ያለው? ምንም የማይገናኝ ነገር እኮ እየወራኛለሁ። ምንም የማይገናኝ ነገር ነው እየወራችሁ ያላችሁ። ሰምታችሁ አባቱ መቀበል ምንም ምንም ምንም አንተ አትቀበል፣ ምንም አታደርግም። ግን ያለውን ፋይል ውስጥ ላይ ያለው ነገር እያንዳንዱ ማን እንደሆነ ባለቤቱ ማን እንደሆነ የልጁ አባ ቤተሰብ ሰላማችሁ ይብዛልኝ፣ ወዳችኋለሁ፣ አክብራችኋለሁ። በቪዲዮም እያላያችሁ ሰዎች ገብታችሁ ማየት ትችላላችሁ። እየሆነን ለመናገር ማለት ነው። እኔ በጣም ነው ግራሚ ገቡኝ። በጣም አሳፋሪዎች ቤተሰብ ሰላማችሁ ይብዛልኝ። እነዚህ ረ ረ ረ ልጅቷ ትንሽ ወልደ እንኳን አታርፍም ትንሽ